እንኳን ደህና መጣችሁ። ይህ ፕራክቲስ ኢንተርናሽናል ላንጉጅ ትሬኒንግ ሴንተር ነው። በዛሬ ክፍል ሀምሳ ሁለት የኢንትራንስ የእንግሊዝኛ የኢንትራንስ ኤግዛም ጥያቄዎችን የምንሰራበት ቪዲዮ ላይ እምናያቸው ቮካቡላሪ ሪሌትድ ኩዌስችኖች ናቸው። እንግዲህ በዚህ በተካታይ ክፍላችን እንግዲህ የተለያዩ በተደጋጋሚ የተጠየቁ በጣም ወሳኝና ሁሌም የማይቀሩ የእንግሊዝኛ ቮካቡላሪ ወርዶችን እንዲሁም ደግሞ ግራመር ጥያቄዎችም እንዲሁም ደግሞ አንዳንድ ፓራግራፍ ኮሄረንስ ጥያቄዎችን ያው በሁሉም ሴክተር በተደጋጋሚ የሚጠይቁና ሁሌም የማይቀሩ ትኩረት የሚሰጡባቸውን ጥያቄዎችን ለማየት እንሞክራለን። ያለን ሰዓት ማለት ነው። ከአምስት ደቂቃ ባነሰ እንግዲህ አምስት እነዛ ጥያቄዎችን እየሰራን እናደርጋለን። ሙሉውን ደሞ ተከታታይ ክፍሉን በፕሌይ ሊስት ላይ ሰብሰብ አድርጌ ስላስቀምጥኳቸው እዛ ላይ ገብታችሁ ብታዩዋቸው እጅግ የሚጠቅሙና በጣም ወሳኝ ናቸው። በእርግጠኝነት ፈተናችሁ ላይ አድ የሚያደርገው ቫሉ አለ። በዛሬ ክፍል እንግዲህ እንደ ወትሮ በክፍል ሃምሳ ሁለት ማለት ነው የምናያቸው የቮካቡላሪ ሪሌትድ የሆኑ ሁሌ የሚጠይቁ ጥያቄዎች ናቸው። እነዚህ የምታዩዋቸው አራት ጥያቄዎች እንግዲህ ከሰብስቲትዩሽን ጋር ወይም ደግሞ ከሴንቴንስ ኮምፕሌንሽን ጋር የተያያዙ ጥያቄዎች ናቸው። ነገር ግን የተሰጡት እንግዲህ ቃላቶች እንደምታዩዋቸው ትንሽ ቮካቡላሪ ወይም አዲስ ቃል እንደመሆናቸው መጠን እያንዳንዳቸው አገባባቸውና እንዴት እንደምንሰራ ደግሞ ለማየት እንሞክራለን ማለት ነው። ወደ ጥያቄ ቁጥር አንድ እንመጣለሁኝ። ጥያቄ ቁጥር አንድ ሰባ

ኤ ይ እንደዚህ አይነ ካሪ ሌትሪክ ጥያቄዎችን በምሰራበት ሰዓት የጥያቄውን ኮንቴክስት ማየት አለባቸው። መጀመሪያ ጥያቄው ምንድን ነ የተፈለጉ የሚል ምክንያቱም አንድ የምታቁት ቃል ትርጉሙ ኖርማሊ ዲሽነሪ ላይ የምታውቁት ወይም ደግሞ ከዚሁ የሰምታችሁት የምታቁትን ቃል ብቻ ሳይሆን አገባባዊ ፍቺ ደግሞ ሊኖረው ይችላል። ደግና ዲሽነሪ ሚኒንግ ና ኮንቴክስል ሚኒንግ ይዘ ስለሚመጡ ቃላቶች አረፍተ ነገሩ ካነባችሁት በኋላ አገባባዊ ፍቺው ሊቀይር ስለሚችል አገባቡን መጀመሪያ መረዳት ነው። ሶ እዚህ ጋር የተፈለገው ምንድን ነው? ሳባስ ሊትራሲ ዎርክ ሀስ ኦብቴይንድ ዳሽ ፍሮም ሜኒ ስኮላርስ ኢንሳይድ ኤንድ አውትሳይድ ዘ ካንትሪ። በአገር ውስጥም ውጪም ባሉ ትልቅ ስኮላሮች ምን አገኘ? ኤ አዌርነስ፣ የእሷ ስራዎች ማለት ነው ሊትራሪ ዎርክ፣ ሊትራሪ ዎርኮች፣ የስነ ጽሁፍ ስራዎቿ ምን አገኙ? ዳሽ አገኘ። ኤ አዌርነስ፣ ግንዛቤ፣ ቢ ዶሚናንት፣ የበላይነትን፣ ሲ ኢንተርቴይንመንት፣ መዝናናትን፣ ዲ ሪኮግኒሽን እዚህ ጋር አሁን በቀላሉ ገንዘብ እንደሚቻለው እውቅና ሪኮግኒሽን የሚለው አረፍተ ነገሩን በትክክል ሊያሟላው ይችላል። ትክክለኛ ሀሳብ ይኖረዋል ማለት ነው። ሁለተኛ ሰች ሎካል ኤን ሪሰርች ቤዝድ ስቶሪስ አር ቢሊቨድ ቱ ሀቭ ኤ ቨሪ ቫስት ሂስትሪካል ዳሽ ፎር ዘ ከንትሪ አስ ዌል አስ ፎር ዘ ኮንቲነንት ኦፍ አፍሪካ። እንደዚህ አይነት ሪሰርች ቤዝድ የሆኑ ስቶሪዎች ጥናት ላይ የተመረኮዙ ታሪኮች ለሀገርም እንዲሁም ለአፍሪካ ለሀገራችንም እንዲሁም ለአፍሪካ ትልቅ ዳሽ አላቸው ተብሎ ይታሰባል። አሁን እንደዚህ አይነት ትልቅ አስተዋጽኦ አለው የሚለውን ኮንቴክስት የእንግሊዝኛ ቃሉን ትፈልጋላችሁ ማለት ነው። ኤ አዌርነስ፣ ቢ ሲግኒፊካንስ፣ ሲ ኦሪጂኔትድ፣ ዲ ኮንፋይንድ። እዚህ ጋር ከተሰጡት አራት ምርጫዎች እንግዲህ ትንሽ በሚኒንግ አዲስ ወይም ቮካብላሪ የሆነው ኮንፋይንድ ነው። ኮንፋይንድ ማለት ሪስትሪክትድ ማለት ነው ወይም መገደብ አንድ ነገር ወይም የተገደበ ማለት ነው። እዚህ ጋር ኮንፋይን አደረግ ነው ሲባል አስ ኤ ቨርብ ገደብ ነው ሪስትሪክት አደረግ ነው እንደማለት ነው ስለዚህ አሁን እዚህ ጋር እነዚህ ትልቅ የሆኑ ሪሰርች ቤዝድ የሆኑ ሂስትሪ እንትኖች ስቶሪዎች ትልቅ የሆነ ታሪካዊ ምን አላቸው ሲግኒፊካንስ አላቸው ወይም አስተዋጽኦ ወይም ጥቅም ትልቅ ጥቅም አላቸው ለማለት ነው ሲግኒፊካንስ አላቸው ሶስተኛ ዘ ዳሽ ኦፍ ፖቨርቲ ኦን ዘ ብሪድ ኦፍ ኤች አይ ቪ ኤድስ ኢዝ ክሊየርሊ ሲን ኢን ዘ ተርድ ወርልድ ካንትሪስ

ቨልነሬብል ማለት ተጋላጭ ማለት ነው። ኤ ላይ እንደምናየው ማለት ነው። እንዲሁም ኢምፓክት ማለት ትልቅ ተጽዕኖ ወይም ኢፌክት ኔጋቲቭ ነው። ኢምፓክት አለው ይባላል፣ ተጽዕኖ አለው። ኮርስድ መገደድ ነው። ምሳሌ አም ኮርስድ ቱ ዱ ዚ አሳይመንት፣ አሳይመንቱ እንደሰራ ተገድጅ ያለው እንደዚህ። ኢሚውን ማለት ደግሞ የመከላከል ብቃት ነው። ሰው ትክክለኛውን መልስ እዚህ ጋር ቢ ነው ማለት ነው ኢምፓክት ኦፍ ፖቨርቲ የፖቨርቲ የሚያመጣው ኢፌክት ወይም ተጽዕኖ እንደ ማለት ነው። አራተኛ ፕራይድ ኢስ ቱ ላይን አስ ስኩል ኢስ ቱ ዳሽ። እዚ ጋር ኮሌክቲቭ ናውን እጠየቅ ነው። ብዙ አንበሶች ስብስባቸው ፕራይድ ከተባለ ብዙ ዳሽ ደግሞ ስኩል ይባላል ይባላል። ስኩል ኦፍ ቲቸር፣ ስኩል ኦፍ ስቱደንት፣ ስኩል ኦፍ ሰርፍ፣ ስኩል ኦፍ ፊሽ እንላለን። ኮሌክቲቭ ናውን ማለች ብዙ ነገሮች አንድ ላይ ስብስብ ስም ሲሰጣቸው ማለት ነው። ስለዚህ የፕራይድ ኦፍ ላይን እንደምንለው ሁሉ የስኩል ኦፍ ፊሽ እንላለን። ታንክዩ ቬሪ ማች። በቀጣይ በክፍል አምሳ ሁለት ቮካብሪ ወርዶችን ሌሎች ቮካብሪ ወርዶችን ለመስራት እንሞክራለን። ማንኛውም ጥያቄ ግልጽ ያልሆነ ካላችሁ ኮመንት ላይ ጻፉልኝ። ታንክዩ ቬሪ ማች ሀቭ ኤ ናይስ ዴይ